ሰላም ጤና ይስጥልኝ። እንዴት ናችሁ? በዛሬው ዕለት ይጀላችሁ የቀረፉት የህግ ምክር አገልግሎት ምንድን ነው? በመንደር ውል የሚደረግ የኮንዶሚኒየም ቤት ሽያጭ ውልን ይመለከታል። ሁለቱም ሻጭም ሆነ ገዢ ተገቢውን ጥንቃቄ ማድረግ ይጠበቅባቸዋል። ብዙ ጊዜ በሻጭም ወገን ላልተፈለገ ውጭ ሲዳረጉ፣ እንዲሁም ደግሞ በገዥም ወገን ደግሞ ላልተፈለገ ኪሳራ ሲዳረጉ ይታያል። በፍርድ ቤት የሚገጥሙ ኬዞች ማለት ነው። ብዙ ጊዜ ምንድን ነው የሚደረገው አንድ ሰው የኮንዶሚኒየም ቤት ከደረሰው በኋላ አምስት አመት ሳይሞላው እና እደውን ከፍሎ ሳያጠናቅቅ በሽያጭ ቤቱን ወደ ሶስተኛ ወገን ማስተላለፍ እንደማይችል የህግ ክልከላ ተቀምጦበታል። እደውን ከፍሎ ቢጨርስም እንኳን ሙሉ ክፍያውን እደው ከፍሎ ቢጨርስም እንኳን ከ5 ዓመት በፊት ወደ ሶስተኛው ወገን ማስተላለፍ እንደማይችል የህግ ክልከላ አለበት። ሆኖም ግን ው እንደምናውቀው በመንደር ውል የኮንዶሚኒየም ቤት ሽያጮች በከፍተኛ ሁኔታ ግብይት ሲከናወን ይታያል። በዚህ ጊዜ የሚፈረሙ ውሎች ምንድና ሁለት ውሎች ሲፈረሙ ይታያሉ። አንደኛው የኮንዶሚኒየም ቤት ሽያጭ ውል፣ ሁለተኛ ደግሞ የብድር ውል በትይዩ የብድሩ ምንድን ነው አምስት ዓመት ከሞላ በኋላ በህጋዊ ተቋም ወይም ደግሞ በሰነዶች ምዝገባና ማረጋገጥ ጽህፈት ቤት ቀርቦ ውል እንዲፈርምለት ስመ ንብረት እንዲያዞርለት ለማድረግ በትይዩ እንደ ጋራንቲ ወይም ዋስትና የብድሩ ሲያስፈርሙ ይታያሉ። እዚህ ጋ ነው ለሻጭ በጣም አደጋ ይዞ የሚመጣው ምንድን ነው። ለምሳሌ አራት ሚሊዮን ብር ቤቱን ሸጠለት እንበልና አለመስማማት፣ እንዲሁም ደግሞ በትይዩ ሌላ አራት ሚሊዮን ብር፣ ሶስት ሚሊዮን ብር፣ አምስት ሚሊዮን ብር የብድሩ ቢፈርምለት። ብዙ ጊዜ እንደዚህ የብድር ውሎች ሲደረጉ የሚታየው በሰነዶች ማረጋገጥና ምዝገባ ጽህፈት ቤት በህጋዊ መንገድ ሲደረጉ ይታያሉ። ሁለቱ ውሎችን አስፈረመ። ከዛም በኋላ አለመግባባቶች ቢፈጠሩ በሁለቱን ሊከሰስ ይችላል። አንደኛው የመንደር ቤት ሽያጩን በፍርድ ቤት ሲቀርብ ውሉን አልፈጸምኩም፣ አልሸጥኩለትም የሚል ክርክር ከተነሳ ፍርድ ቤት ወደነበሩበት ይመለሱ፣ ወይም ሪን ስቴትመንት ወደ ነበሩበት ይመለሱ፣ ኮንዶሚኒየም ቤቱን አስረክብ፣ የወሰደብህ ገንዘብ ካለ ይመልስልህ በማስረጃ አረጋግጦ ማለት ነው። ወይም ደግሞ እንደ ሁኔታው አላግባብ መበልጸግ ክስ የሚባል አለ፣ የፍትሐ ብሔር ድንጋጌ። በእሱ መሰረት ክስ መስርተህ የወሰደብህን ገንዘብ አስመልስ ብሎ ነው ፍርድ ቤት ሊወስን የሚችለው እንጂ ሻጭ ስመ ንብረቱ እንዲያዞር አያስገድደውም። ለምን ሕጉ በሚያስቀምጠው በአዋዋይ ፊት ቀርቦ ያልተከናወነ ውል ስለሆነ ነገር ግን በሻጭ ምን አይነት ጉዳት ይዞ ይመጣል? በዚህ ጊዜ አንደኛ ይህን ገንዘብ ይመልሳል። በተለያየ አግባብ ክስ ተመስርቶበት ወይም ደግሞ ፍርድ ቤቱ በያዘው መዝገብ ውሳኔ ሰጥቶበት የሽያጭ ገንዘቡን የተቀበለውን እንዲመልስ ይገደዳል። በሁለተኛ ደግሞ ይሄንን ገንዘብ ሳይወስዱ ወስደናል ብለው የፈረሙበት የብድሩ ይመጣል። ይሄ ክስ ሲመጣ በፍርድ ቤት ይህን የተበደሩትን ገንዘብ እንዲመልሱ ይወሰንባቸዋል ማለት ነው። ስለዚህ ለምሳሌ አራት ሚሊዮን ብር ብድር አራት ሚሊዮን ብር ደግሞ ሽያጩ ቢፈራረም ስምንት ሚሊዮን ብር ውስጥ ስምንት ሚሊዮን ብር አለበት ማለት ነው። ያ ማለት ደግሞ ካለው የኮንዶሚኒየም ቤት ዋጋ በላይ ሆነ ማለት ነው። ስለዚህ እንደነዚህ አይነት ኬዞች በነገራችን ላይ ፈጥረን የምናወራቸው ሳይሆን በተጨባጭ በፍርድ ቤት ሀፕን ያደረጉ ወይም የተከሰቱ ኬዞች ናቸው። ስለዚህ ሻጮች ውል በምትፈርሙበት ሰዓት፣ የብድር ውል ስትፈርሙ፣ የመንደር ሽያጭ ስትፈርሙ፣ ነገ ምን ይዞባችሁ ሊመጣ እንደሚችል ወይም ምን እንደሚያስከትልባችሁ ተገቢውን የሕግ ጥንቃቄ ማድረግ ይጠበቅባቸዋል ማለት ነው። ይህን ከግንዛቤ እንድትወስዱ ነው። እንዲሁም በገዥ በኩል ደግሞ አንድ ቤት በመንደር ውል ከተከናወነ ወይም ደግሞ በመንደር ውል የገዛ ሰው በፍርድ ቤት ክስ መስርቶ እንደ ውሉ ይፈጽምልኝ ቤቱን ያስረክበኝ ስመ ንብረቱን ያዙርልኝ የሚል ክርክር ቢከፍት ኮንዶሚኒየም ቤት ይቻል ለማንኛውም ቤት ይሆናል። የመንደር ውል ከሆነ ሻጭ ይህን ውል አላውቀውም ማለት በቂ ነው። ብዙ ጊዜ በቢሯችንም ቀርበው ይህን ምክር ስንሰጣቸው እንዴት ይላል ፈረመ አልፈረመ፣ ፍርድ ቤት እዚህ ክርክር ውስጥ አይገባም። ለምን? መጀመሪያውኑም አንድ የቅን ልቦና ገዢ ወይም ደግሞ ትጉህ ገዢ ተገቢውን የህግ መንገድ ተከትሎ ህጉ በሚደነግገው አግባብ በሰነዶች መዝገባና ማረጋገጥ ጽፈት ቤት በአዋይ ፊት ቀርቦ ውል ፈጽሞ መግዛት አለበት። ይሄ ባልሆነበት ሁኔታ እስከ ተካሄደ ድረስ በመንደር ውል የተደረገን የቤት ሽያጭ ውል ስመ ንብረት እንዲያዞር እንደ ውሉ እንዲፈጽም ሻጭ ሊገደድ አይችልም። ስለዚህ ምንድነው ሊሆን የሚችለው? የከፈሉትን ገንዘብ ማስመለስ ብቻ ነው። ይሄም እንደየሁኔታው የታመነ ነገር ከሆነ በመዝገቡ ላይ ሊወሰን ይችላል። ወይም ደግሞ አላግባብ መበልጸግ የህግ ድንጋጌ አለ። በሱ አግባብ ከሰው ይህን ገንዘብ የሚያስመልሱበት ሁኔታና ላላስፈላጊ ውጭ የሚዳረጉበት ሁኔታ አለ። ስለዚህ በመንደር ውል ቤት ስትገዙ የከፈላችሁት ገንዘብ ከሆ በነገራችን ላይ ወለድ አይታሰብም። ለምን ህገ ወጥ ውል ስለሆነ ወደ ነበሩበት ይመለሱ ስለሚባል አራት ሚሊዮን ሶስት አራት ዓመት ይዞ ቆይቶ የሚመልስላችሁም አራት ሚሊዮን ደር ነው እንጂ ለእሱ ወለድ አይታሰብም። ለምን ህገ ወጥ ውል ስለሆነ ማለት ነው። እና እንትን ተገቢው ጥንቃቄ ልታደርጉ ይገባል። ሻጮችም በተባለው አግባብ ከተቀበላችሁት ገንዘብ በላይ መፈረም ሊያስከትልባችሁ የሚችለውን ህጋዊ ውጤት መረዳት አለባችሁ ማለት ነው። ቢያንስ እንኳን እንዲያው ከኮንዶሚኒየም ቤቱ ወቅታዊ ዋጋ ከፍ ሊል የማይችል የሁለቱም ተደምሮ ማለት ነው፣ የብድር ሁሉም የሽያጭ ሁሉም ሊሆን ይገባል እንጂ ከዛ ውጭ በጥፍ እየፈረማችሁ መጨረሻ ላይ ኮንዶሚኒየም ቤቱ ተሸጦ እንኳን ሊተካው የማይችል ዳ ይመጣባችኋል ማለት ነው። በተረፈ ለበለጠ የህግ ምክር አገልግሎት ባዮ ላይ ባለው ስልክ ልትደውሉ ትችላላችሁ። ጠበቃና የህግ አማካሪ አለማንተነነኝ። አመሰግናለሁ።